ይፈላልን ሰላም ሰላም፣ እንዴት ናችሁ? ዝናብ ለናፈቃችሁ ላሳያችሁ። በጣም ሀይለኛ ዝናብ እየዘለበ ነው። በዝናቡ እንግዲህ በቆሎ ምናምን የምትወዱ እኔ ቡና አፈላለሁ ብያለሁ። ስማ፣ ሀይለኛ መብረቅ ነው ያለው ያሳያችሁ ለእናንተ ዝናብ ለናፈቃችሁ የሀገር ቤት በጣም ኃይለኛ ዝናብ ነው እየዘነበ ያለው። ቆሻሻውን ጠራርጎት ነው የሚሄደው። የሰፈሩ እዚ ያመጣው ደግሞ ዛሬ እንትን መውሰዳቸው ጽዳቶቹ ቆሻሻውን ሐሙስ ነው። አሁን ልብሶች አጭር ናቸው። ሁልሽ መፋቂያው ችግሩ ምን መሰለሽ፣ አሁን ወደቀ፣ ወደዛም ወደዚህ መከርከም አለበት። ከዲ ትእዛዝ እየሰጠች ነው። ለምን መሰለሽ፣ ሰው ጣራ ላይ ነው እሱን ቆራረጣለው። ወዲያለ ችግር አይኖርም። ያባራ ነው ዝናቡ አሁን አይደለም። ሰው ይቆም የሚቆርጠው ሲመጣ ሻይ ላስፈላ ነው እኔ እንታይ ችግር የለውም። ሻይ ሻይ ሻይ ይፈላልን ይወደዋል ያው እንግዲህ እዚህ ሀገር ዝናቡ ገና ጠብ ጠብ ስላለ ለመብራት የሚሄደው ከስንት ቀን በኋላ ነበር መብራት የመጣልን? ከሀያ አራት ሰዓት በኋላ ነው አልፎታል። ላይ አራት ሀያ ስምንት ከሀያ ስምንት ሰዓት በኋላ ነበር መብራት የመጣልን። ሁለት ሰዓት ቻርጅ አደረግን ስልካችንን። ከዛ ዝናብ ዘነበ፣ መብራቷ ሄደች። ገና ከመምጣቱ ማለት ነው። እዚህ የተለመደ ነገር ነው ዝናቡ ሲዘንብ መብራቱ አብሮ ይሄዳል እና ይሄው፣ በጨለማ ውስጥ ነን። ውሃ በሳምንት አንዴ ነው የሚመጣው፣ ያው ስሞታ። ውሃ በሳምንት አንዴ በርሜል እየተሞላ ቅዳሜ ማታ እሁድን ይውላል፣ ሰኞ ይሄዳል። ያሁኑ በርሜሉ ምኑ መሞላት አለበት። ሰማችሁ። ወደ ክሰል ማቀጣጠል እየገባን ነው፣ ሻይ ለማፍላት አሳያቸዋለሁ። ተቀጣጠሉ ተቀጣጠሉ። አሁን ከዚህ በላይ ክሰል ይደረጋል አይደል? እናቀጣጠለዋለን፣ በዛ ሻያችን እናፈላለን። ዝናቡን እንሸውደዋለን ማለት ነው። በቆሎ ቢኖር አሪፍ ነበር። አይ አይ፣ አሁን እንትኑ ግራው አሁን አይደል እንደሚያቀጣጥለው ወይራው ግራዋ ግራዋ፣ እዚህ ውስጥ አሁን ምን ይሰራል? እንስራ ማጠቢያ አደረኩት። ደስ ሲል ግን ከዝናቡ ጋር ማርያምን፣ ይሄ ማርያምን ገጠር ገጠር፣ ደስ ሲል ተጣደች ተጣደች ተጣደች። ደግሞ እዛ ጋር መሶብሽ ዳም ዳምቴሏ ታምራለች። ስንት አመቷ ነው? በፊት ምርጥ የኢትዮጵያ ሻይ ልንጠጣ ነው። መትይበይ ሻይ ቅጠል አሁን ትወርታች ትወርዳለች። በት በለው ድፎ ዳቦ ኮባ እንደዚህ ተጋገረ ሁለት ሶስት ችግር የለውም ዝናቡ ሄደ መብራቱ መጣልን ሳያችንም ደረሰ ከድፎ ዳቦ ጋር ኧረ መብራት ስሄድ እንለኩሳለን ሻማ መብራት መቶ ሻማ ከለኮስን ከኢኮኖሚው ጋር አይልም። ትናየአሪኮ የዳቦ ቅመም ነው። ውስጡ ያለው ጥቁር አዝሙድ ያለው ዳቦ በዝናብ ግን የቅመም ሻይ ደስ ይላል አይደል? አመሰግናለሁ። እግዚአብሔር ይስጥልን። ሻይ ነው ቡና ሻይ ቤት ያሞቃል። እንሰበስባለን። ሳቅ ጨዋታ አለ። ሁሉም ሲሰበሰቡ ነው ቡና ደስ የሚላ።

ወይኔ ሊመታ ነበር እኮ ሄዳ። መብራቱ ይኸውላችሁ፣ እንደዚህ ነው እንግዲህ። ቪዲዮውን የእናታችንን ስለ ቅመማ ቅመም ልታስተምረን ነበረ፣ አልተሳካም። መብራቱ ሄዳ፣ እንጀራም አብስን ተጥሏል እኮ ደግሞ ወይ ለካይ አያቸሁ፣ አይደለም ማርያምን፣ ዕዳ ነው። መብራቱ በቃ ዲም ላይ ይሄዳል፣ ይመጣል፣ ይሄዳል። ነገ ይጎበጎባል፣ ካልመጣ ዛሬ አይደለም ነገ ይጎበጎባል፣ ይጎበጎባል ላይ የሚባል አይደል? በዱቄት አታጠዩ እና ሳ ያቀ እንግዲህ እንደዚህ ነን። ጭስ ጭስ እያደረግን ነው ቡናችንን። ወደ ማታ ላይ ቤተሰብ ሰብሰብ ሲል እናፈላለን። የወንድማችን ቤቱ ውስጥ ከሚስቱ ጋር ዲው እየተንከባከበችን ያለችው። በሌላ ቪዲዮ እንገናኛለን። የዝናብ ትዝታ፣ የክረምት ትዝታ ምናምን ካላችሁ ኮመንት ላይ ጻፉልን። በሌላ ቪዲዮ እግዚአብሔር በሰላም ያገናኘን። የበልግ ዝናብ ነው አለ። ያው ነው የበልግ ዝናብ ነው። ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሰላም።